ሰላም፣ ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቲቪ ተከታታይ ቤተሰቦቻችን፣ የዕለቱን የጣና ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን እያስቀደምን፣ በቅድሚያም አበይቶቹን እናቀርብላችኋለን። የአማራ ህዝብ የህልውና ትግል መሪ የሆነው ፋኖ የትጥቅ ትግሉ ከተቀጣጠለበት ጊዜ ጀምሮ ከፍተኛ ተጋድሎ ከሚደረግባቸው ቀጠናዎች አንዱና ዋነኛው የምዕራባዊ ጎንደር ሰፊ ቀጠና የትግሉን ህልውና በሚወስን ደረጃ ዛሬም ውጊያዎች እንደቀጠሉ ነው። ከዚሁ ግንባር የደረሰን ልዩ መረጃ አለ። የሕይወት ዘመን ታጋይ ራስ አርበኛ ደረጀ በላይና የትግል ወንድሞቹ ከትግሉ ሜዳ የድል ጉዟቸውን በተመለከተ ለጣቢያችን ማብራሪያ ሰጥተዋል። ለመሆኑ አርበኞቹ ከትግሉ ሜዳ ያስተላለፉት መልእክት ምን ይላል? የድሉን ከፍታስ እንዴት ይገልጡታል? ይህንን የግንባር ማብራሪያ በዜና ወጃችን ይዘነዋል። የጦር ወንጀለኛው የብልጽግና አገዛዝ በተራዛሚ ውጊያ እየደረሰበት ያለውን የሰው ኃይል ኪሳራ ለመሸፈን የግዳጅ መልመላውን አጠናክሮ እንደቀጠለ ስለመሆኑ ወታደራዊ አሰልጣኝ የነበሩ የስርዓቱ አገልጋይ ኮማንዶዎች ያጋለጡትን መረጃ ከፈረሱ አፍ ተሰሙታላችሁ። ከ500 በላይ የብልጽግና ሰራዊት በተሳተፈበት ከባድ ውጊያ ፋኖ የውጊያ በላይነት መውሰድ ችሏል። ለመሆኑ በዚህ አውደ ውጊያ የተመዘገቡ የፋኖ ድሎች ምን ይመስላሉ? ስንል ከግንባር ያጠናቀርነውን የግንባር መረጃውን በዜና ወጃችን ይዘነዋል። ሰዓቱን ጠብቆ ወደ እናንተ ይደርሳል። በተፈናቃዩ ፖለቲከኛ ጌታቸው ረዳ የሚመራው አንጃ አዲስ ፓርቲ ሊያቋቁም መሆኑ ታውቋል። ይህን ተከትሎ በአድዋው ቡድን ዘንድ ከፍተኛ ቁጣ ተቀስቅሷል። ጉዳዩን በዜና ትንታኔያችን ተመልክተነዋል። እነዚህንና ሌሎች የግንባርና አገራዊ መረጃዎችን፣ ዜና ትንታኔዎችን ይዘናል በድጋሚ አብራችሁን ቆዩ እያለን ወደ ዝርዝር መረጃዎቹ እናመራለን። የህይወት ዘመን ታጋይ ራስ አርበኛ ደረጀ በላይና የትግል ወንድሞቹ ከትግሉ ሜዳ የድል ጉዟቸውን በተመለከተ ማብራሪያ ሰጡ። ታላቁ አርበኛ ራስ አርበኛ ደረጀ በላይና የትግል ወንድሞቹ የትግሉን ህልውና በሚወስነው የምዕራባዊ ጎንደር ሰፊ ቀጠናዎች ላይ ድሉን አስጠብቀው እንደሚገኙ ለጣና ሳተላይት ቴሌቪዥን በላኩት የምስል ማብራሪያ ገልጸዋል። የአማራ ሕዝብ የህልውና ትግል መሪ የሆነው የፋኖ ትግል ከተቀጣጠለበት ጊዜ ጀምሮ ከፍተኛ ተጋድሎ የሚደረግባቸው የምዕራባዊ ጎንደር ሰፊ ቀጠናዎች የትግሉን ህልውና በሚወስን ደረጃ ዛሬም ውጊያዎች እየተካሄዱባቸው ይገኛል። የምዕራባዊ ጎንደር አካልና ወሳኝ የቀጠናው ክፍል በሆነው በቋራና መተማ ሰሞኑን በተከታታይ ውጊያ ላይ የሰነበተው የአማራ ፋኖ ጎንደር ጠቅላይ ግዛት እዝ በዋና አዛዡ የህይወት ዘመን ታጋይ ራስ አርበኛ ደረጀ በላይና በእዙ ምክትል አዛዥ አርበኛ ሰለሞን አጠና የአውደ ውጊያ ድሎችን በተመለከተ ማብራሪያ ሰጥተዋል። የአማራፋኖ ጎንደር ጠቅላይ ግዛት እዝ አካል የሆኑት በጌ ምድር ክፍለ ጦር፣ ጭና ክፍለ ጦር፣ በለሳ ክፍለ ጦር፣ ዋሊያ ክፍለ ጦር እና አጼዎቹ ክፍለ ጦር በቀጠናው አጋር ከሆነው የአማራ ፋኖ ካራማራ ክፍለ ጦር ጋር በጋራ በመናበብ የብልጽግና ሰራዊትን ክፉኛ እንደመቱት አርበኞቹ አስረድተዋል። አምስት ክፍለ ጦሮችን በአንድ የዘመቻ ስምሪት በመውሰድ የጠላትን ሰራዊት ከፍተኛ አመራሮችን ጨምሮ መደምሰስ የተቻለበት ውጊያ ሲያካሄድ የሰነበተው የአማራ ፋኖ ጎንደር ጠቅላይ ግዛት እዝ በሰሞነኛው ውጊያ የሰራዊቱ የውጊያ ቁመና የተመሰከረበት መጠነ ሰፊ የቡድንና የነፍስ ወከፍ መሳሪያ በምርኮ የተገኘበት እንደሆነ ነው የግንባር መረጃው የሚያሳየው። ሰራዊታችን የውጊያ የበላይነት የወሰደበት አውደ ውጊያ ነበር ያሉት የእዙ መሪዎች በከፍተኛ የውጊያ ጀብዱ በተቆጣጠሯት ቱመት ከተማ የድል ብስራቱን በተመለከተ መግለጫ ሰጥተዋል። የመሰንበቻው የአውደ ውጊያዎች በተመለከተ ማብራሪያ የሰጡት የሕይወት ዘመን ታጋይ ራስ አርበኛ ደረጀ በላይና አርበኛ ሰለሞን አጣና፣ ውሸት የማያልቅበት ብልጽግና በጥይት ባይሳካለትም በሐሰት መረጃ ሊያጠቃን ዘመቻ መክፈቱን ሰምተናል፣ እኛ ግን ከትግሉ ሜዳ በድል ቆመን እንገኛለን ብለዋል። ራስ አርበኛ ደረጀ በላይ ከግንባር በሰጠው ማብራሪያ ላይ እንደተመለከተው ባለፉት ቀናት በተከታታይ እያደረግነው መደበኛ ውጊያ በበላይነት አጠናቀናል። በመተማ ወረዳ ቱመት፣ ፎድ ፍዶ፣ መንዶካ በተሰኙ ሰፋፊ የውጊያ ቀጠናዎች ባደረግናቸው ውጊያዎች ድል በድል ሆነናል። ነገር ግን አገዛዙ ሐሰተኛ መረጃ እያሰራጨ በመሆኑ በድል በተቆጣጠርናት ከተማ ላይ ሆነን ይህን ማብራሪያ ለመስጠት ተገደናል ብሏል። የሕይወት ዘመን ታጋይ ራስ አርበኛ ደረጀ በላይ አክሎም ጦር ከፈታው ወሬ ፈታው እንዲሉ በጦር ሜዳ ላይ ድል ነሳናቸው። በሐሰተኛ ወሬ ህዝባችንን እንዳያደናገሩ ከትግሉ ሜዳ የድል ጉዟችን እንደቀጠለ እናበስራለን ብሏል። የአማራፋኖ ጎንደር ጠቅላይ ግዛት ህዝብ ምክትል አዛዥ አርበኛ ሰለሞን አጠና በበኩሉ ባለፉት ቀናት ተከታታይ ውጊያዎችን በማድረግ ድል ማስመዝገባችን እንደቀጠለ ነው። በቋራ ቁጥር 4 ቁጥር 2 እና ቁጥር 1 ቀጠናዎች ድል አስመዝግበን የመተማ ወረዳ ቱመት ከተማን ሙሉ በሙሉ ነጻ አውጥተናል። የሰሞኑ ድላችን በአይነቱ የተለየ ነው ሲል የድሉን ከፍታ አስረድቷል። ለጀናልባዊ ብልጽግና ሰራዊት በማያውቀው የቋራና መተማ ምድር እንደ ቅጠል መርገፎ የቀጠለ ሲሆን በቀጠናው የአማራ ፋኖ ካራ ማራ ክፍለ ጦር በተከታታይ ዘመቻዎች ከአማራ ፋኖ ጎንደር ጠቅላይ ግዛት እዝ ጋር ተሰልፎ ሲዋጋ እንደሰነበተ የግንባር መረጃው ያሳያል ተከታታይ ሽንፈቶችን በማስተናገድ ላይ የሚገኘው የብልጽግናው ሰራዊት በምዕራባዊ ጎንደር ቀጠና የፋኖ ኃይሎች እርስ በርስ ይዋጉልኛል ብሎ ቢጠብቅም ወንድማማቾቹ የጎንደር ፋኖዎች መደበኛው ጠላት ላይ በማተኮር የጠላት ምኞት ወደ ቅዠት ቀይረውታል የአማራ ህዝብ የለውና ትግልን ከሚወስኑ ቁልፍ ቀጠናዎች አንዱ የሆነው የምዕራባዊ ጎንደር ሰፊ ግዛት በአመዛኙ በፋኖ እጅ ሲሆን በዚህ ቀጠና የፋኖ ድል መረጋገጥ አጠቃላይ የትግሉን ቀጣይነት የሚያረጋግጥ ስለመሆኑ በተደጋጋሚ መዘገባችን ይታወሳል። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ዋና አዛዥ የህይወት ዘመን ታጋይ ራስ አርበኛ ደረጀ በላይ እና የዙ ምክትል አዛዥ አርበኛ ሰለሞን አጠና ከትግሉ ሜዳ የሰጡትን ማብራሪያ ተከታትለን ወደ ተከታዩ የግንባር መረጃ እናመራለን። ሰሞኑ ከትላንትና ጋር አራት ቀን ነው። የአገዛዙ ጦር መደበኛ ጦር ጦርነት የከፈተብን በተለያዩ ቦታ፣ ይሄ ቱመት ከተማ ናት፣ መተማ ወረዳ ቱመት ቀጠና ናት። እዚህ ቦታ ላይ ሁለት ቀን ውጅ አድርገናል፣ ፎድፎዶ አንድ ቀን ውጅ አድርገናል፣ መንዶካ አንድ ቀን ውጅ አድርገናል። ይሄን የአገዛዙ ጦር እየከሰረ አስከሬኑን እያንጠበጠበ ቁስለኛውን እያጓጓዘን የሰነበት የአገዛዙ ጦር ግን ያው ለጋዜጠኞቹ ለሱ ጋዜጠኞች ደረጀን ረሽነናል፣ ወዳጅን ረሽነናል፣ ሌሎችን በእጃችን አስገብተናል፣ አቁስለናል፣ ደምስሰናቸዋል እያለን ያለ ይው ውድ ተመልካቾቻችን ወገናችን ው እያያችሁ ነው። ጥገቡነ ወዳጅ ማለት ካራማራ ይሄ ነው። ይው እንግዲህ ዘመቻው የካራማራ ዘመቻ ይሄ ነው እና አዲሱም አሉ እነ ሰለሞን እነ አርበኛ አሉ እና አርበኛ ሰለሞን አጠናም ይኸው እዩት ጥገቡት ሌሎችም ው አሉ እናያብቴ ወሬ የፈታው መጥፎ ስለሆነ ነው። አሁን እቺ ቪዲዮ እንድንልክላችሁ የተገደድነው። እናመሰግናለን። ሰለይ የምታሳጥረታለን። እሺ፣ እናመሰግናለን። እንግዲህ ደጋፊዎቻችን፣ ውድ የአማራ ልጆች፣ አማራ አገር ወዳድ ኢትዮጵያውያን፣ ዛሬ የምንገኘው ከቁጥር አራት ቋራ ተመልሰን ቱመት ለምትባል ከተማ ነው። ከትላንት ቁጥር ሁለት ቁጥር አንድ ውጊያ ነበር የዋልነው። ዛሬ ደግሞ ተመልሰን ቱመት ላይ እንገኛለን። ስለዚህ ውድ ቤተሰቦቻችን፣ ወገኖቻችን፣ የአማራ ህዝብ፣ የኢትዮጵያ ህዝብ የመሰስናቸው፣ ገደልናቸው፣ ከበናቸዋል የሚለው የብልጽግና ሰራዊት የብልጽግና አክቲቪስት፣ እኛ ግን አልሞትንም። ጠላት ነው የተደመሰሰው። እኛ ይኸው እንዳለን፣ አመራሩ፣ የቋራ አማራ ክፍለ ጦር፣ የአማራ ፋኖ ጎንደር ጠቅላይ ግዛት አመራሮች፣ አባሎቻችንም ሁሉም አለን፣ በሰላም አለን። ወንድሞቻችን፣ እህቶቻችን፣ አባቶቻችን፣ እናቶቻችን፣ እንዳይከፋችሁ አለን ለማለት ነው። እናመሰግናለን። የጦር ወንጀለኛው የብልጽግና አገዛዝ የግዳጅ ወታደራዊ ምልመላ በራሱ አባላት ዘንድ መጋለጡ ቀጥሏል። የጦር ወንጀለኛው የብልጽግና አገዛዝ በተራዛሚ ውጊያ እየደረሰበት ያለውን የሰው ኃይል ኪሳራ ለመሸፈን የግዳጅ ምልመላውን አጠናክሮ እንደቀጠለ መሆኑን ወታደራዊ አሰልጣኝ የነበሩ የስርዓቱ አገልጋይ ኮማንዶዎች ለጣና ሳተላይት ቴሌቪዥን አጋለጡ። በአማራ ህዝብ ላይ የዘር ማጥፋት አላማ ያለው ጦርነት ያወጀው የብልጽግና አገዛዝ በጦርነቱ ከጠበቀው በላይ ኪሳራ ማስተናገዱን ተከትሎ የግዳጅ ወታደራዊ ምልመላውን አጠናክሮ እንደቀጠለ ሲሆን፣ በተለይም በአሁኑ ሰዓት በብልጽግና ካድሬዎችና ሚሊሻዎች በኩል በሚሰጠው ስምሪት ሰው እንደ ሸቀጥ እየተገዛ ስለመሆኑ ተሰምቷል። በአውቶቡስ ተራ፣ የገበያ አካባቢዎችና የቀን ሰራተኞች በሚያዘወትሩባቸው ቦታዎች የግዳጅ ምልመላ በማድረግ ላይ የሚገኘው ብልጽግና አንድ የግዳጅ ተመልማይ ሰው ላመጣ ሚሊሻ ወይም ካድሬ የማበረታቻ የኪስ ገንዘብ እንደሚሰጥ መረጃዎች ያሳያሉ። ከሰሞኑ በጎንደር ጎጃም፣ ወሎና ሸዋ መሰል የግዳጅ ምልመላዎች በዞን ከተሞችና አነስተኛ የወረዳ ከተሞች ላይ እንደ አዲስ ተጠናክሮ የቀጠለ ሲሆን ለዚህ ዓላማ የተሰማሩ ካድሬዎችና ሚሊሻዎች በግዳጅ ምልመላ በሚያመጡት የሰው ኃይል ልክ የኪስ ገንዘብ እንደሚከፈላቸው ታውቋል። የብልጽግና ሰራዊት የኮማንዶ ተዋጊና አሰልጣኝ የነበረው በአሁኑ ሰዓት የአማራ ፋኖ ሸዋ ጠቅላይ ግዛት እዝን የተቀላቀለው የሻለቃ አመራር ሳል አምላክ መልኩ ለጣቢያችን እንደገለጸው የብልጽግና ሰራዊት የግዳጅ መልመላ የቀን ሰራተኞችን በማስገደድ ይመለመሉ እንደነበር ገልጿል። በመቶ ሁለተኛ ኮር የኮማንዶ ሻለቃ ዘመቻ መሪ የነበረው ሳል አምላክ መልኩ በወገኖቻችን ላይ አሰቃቂ ነገር ፈጽመናል። የሰራዊቱ ስልጠና በግዳጅ የተሞላ ብቻ ሳይሆን የጤና ችግር ያለባቸውን ወገኖች ጭምር በአስገዳጅ ሁኔታ አፍኖ መውሰድን የመልመላ ስልት ያደረገ በመሆኑ ከዚህ ስርዓት ጋር አልቀጥልም ብዬ ፋኖን ተቀላቀይ ያለው ሲል የብልጽግናውን አገዛዝ ገመና አጋልጧል። የመቶ ሁለተኛ ኮር የኮማንዶ ሻለቃ ዘመቻ መሪ የነበረው ሳላ አምላክ መልኩና የትግል ጓዶቹ የተቀላቀሉት የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የሰራዊት ቁመናው እንዳስደነቃቸው ለጣቢያችን አስረድተዋል። ስሜ ሳላምላክ መልኩ ካሳሁ እባላለሁ። በኢትዮጵያ መከላከያ ሰራዊት ሳገለግል የቆየሁ ነኝ። በመቶ ሁለተኛ ክፍለ ጦር ኮማንዶና የሮ ለል አራተኛ ሻለቃ የሻለቃ ዘመቻ ነበርኩ። ከሻለቃ ዘመቻም ደግሞ የአራተኛ ሻምበል ሻምበል መሪ ሲቆስል አራተኛ ሻምበል ሻምበል መሪ ነበር ኃላፊነት። ከዛም በሰሜኑ ውጊያ አጥኝ ከስክሽ ለሚና ከቆሰር በኋላ ማረፍ አለብ ለየስል አይ ማረፍ የለብህም ትሰራለህ ብታርፍ ዲያ ጠላጋ ነው የምትቀላቀለው በማለት በግዳዩ በሸዋሮቢት ወረዳ ካመጣ በኋላ ሸዋሮቢት ወረዳ ስልጠናና ምልመላ ኃላፊ ከተተኝ ምንም የማያውቀው ንጹሐኑ ለሽንኩርት ቆረጣ የመጣው ለሸቀል የመጣው ይሄ ማህበረሰብ በቃ ምንም የማያውቀው እንዲያውን ኩላ ለት ይየር ነው በማፈን ለት ነው በማስገደል አልታገልም አልገባም አልሄድም የሚል ከሆነ ደሞ አንተ ጽንፈኛ አመለካከት አለበት፣ አንተ ጥላት አመለካከት አለበት፣ አንተ ጥላት መረጃ ነው በማለት በማሰር በመደብደብ እንዲሁም ደግሞ ደሞ አሰቃቂ የሆኑ እንትኖችን በማድረስ በግድ ወደ ትግል እንዲመጣ በግድ ወደ ስልጠና እንዲገባ በማድረግ አሰቃቂ ነገሮችን እያደረገ፣ አቶ ለማ ወንዳፈረው ሴክተራችን ሃላፊ እሱ ነበረ። የተለያዩ ነገሮችን ስናረቅ ቆይተን ከዛም በኋላ እኔ አልቻልኩም መስራትም አልቻልኩም አቅሜም ደክሞዋል እያልኩስ እንዲሁም አቶ ተስፋዬን እንዱ በግራም ደግሞ ተመስገንንም ሂዱ ራሱ ግዳይ ስምሪት ይሰጣል። ከዛ በኋላ ፋኖ ዘራፊ ነው ፋኖ ሴት ደፋሪ ነው ፋኖ ፀጉሩን እየተላቄ እየተበተነ ነው፣ ፋኖ እንዲህ ነው ያለና ራሱ ደግሞ በጎን ስምሪት ሰጠና፣ ስምሪት ነው፣ ስራ ነው፣ የመንግስት ስራ ነው። እውነት ከላይ የመጣ መምሪያ ነው ብለህ አንድ ስትሄድ እሱ ከኋላ በመኪና ይከተላል። በመኪና ይከተልና ያስመትሃል። ከኋላ መሳሪያህን ያነሳል። ፊትህን፣ የሆነ ባጸያፊ ሁኔታ ነው። እንጃ ከሰው የተፈጠረ ሰው እንደዛ ያደርግ፣ ባጸያፊ ሁኔታ እንደዚህ ያደርግና መልሶ በፓትሮሉ ያመጣል። ምንድነው የአማራ ፋኖ ማለት? እንደዚህ ነው የሚያደርገው። እኔ የማውቀው የውስጤን ነው። የመስፈካሪ የሌላ ነገር አይደለም። አብሬው ላይ ያለሁት በባለሙያ ያለሁት የተለያየ ነገር የሚመጣ ዝሆን በለው የተለያየ ነገር በለው ሪፖርት የማደርገው እኔ ነው። የሚያማክረውም ለኔ ነው። ስለዚህ በተቻለ መጠን ከሚባለው በላይ የሚቀራረበውም ከኔ ጋር ነው። የሚጠቀመውን ነገር ከተጠቀመ በኋላ እንደ ኮንዶም አውልቆ ነው የሚጥለው። ልጆቻችን ተራቡ ተጠሙ አስገድዳችሁን እንዲኮን

እገሌና እገሌ ውጣ፣ ምንድነው እገሌና እገሌ ለምን ይወጣሉ? እኛ ለምን አንወጣም? እነሱ ባለ ሀብት ልሂቅ ስለሆኑ ሲል ያወራል። በሽታ አለበት። በሸዋ ምድር ሰፊ ቀጠናዎችን ይዞ የሚንቀሳቀሰው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከብልጽግና አገዛዝ የኮበለሉ በርካታ ኮማንዶዎችና መደበኛ እግረኛ ተዋጊዎች እዙን ተቀላቅለው በሙያቸው በማገልገል ላይ ይገኛሉ። ከሰሞኑ ከጠቅላይ ግዛት እዙ አደረጃጀት ውጭ የነበሩ ከአንድ ሻምበል በላይ የሚሆኑ ፋኖች በአርበኛ መከታው ማሙ የሚመራውን የአማራ ፋኖ ሸዋ ጠቅላይ ግዛት እዝን መቀላቀላቸውን መዘገባችን ይታወሳል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በሰራዊት ግንባታ፣ በህዝብ አስተዳደር፣ በማህበረሰብ አገልግሎትና ህዝብን ማዕከላዊ ያደረገ ትግል በመምራት ደረጃ ባሪያነት የሚጠቀስ የትግል አደረጃጀት መሆኑን ማስመስከሩን እንደቀጠለ ነው። በመቶ ሁለተኛ ኩር የኮማንዶ ሻለቃ ዘመቻ መሪና የወታደራዊ ስልጠና ባለሙያ የነበረው ሳላምላክ መልኩ የአማራ ፋኖ ሸዋ ጠቅላይ ግዛት እዝን ከተቀላቀለ በኋላ የስርዓቱን ገመናዎች ያጋለጠበትን ሙሉ የግንባር ቃለመጠይቅ በጣና ልዩ መረጃ ፕሮግራማችን እንድትከታተሉት በመጋበዝ ወደ ተከታዩ መረጃችን እናመራለን። አድማጭ ተመልካቾቻችን አፍላ የውጊያ መረጃዎቻችን እንደቀጠሉ ነው። ከ500 በላይ የብልጽግና ሰራዊት በተሳተፈበት ከባድ ውጊያ ፋኖ የውጊያ የበላይነት መውሰድ ችሏል ሲል የፋኖ መሪው አሳወቀ። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ የጀነራል ኃይሌ መለስ ክፍለ ጦር ዋና አዛዥ አርበኛ አበበ መልኬ ለጣቢያችን እንደገለጸው በማዕከላዊ ጎንደር ጣቁሳ ወረዳ ልዩ ስሙ ያሲን በተባለ ቦታ ከ500 በላይ የብልጽግና ሰራዊት የተሳተፈበት ውጊያ ቀኑን ሙሉ መካሄዱንና ፋኖ የውጊያ የበላይነት መውሰዱን አስረድቷል። አርበኛው የውጊያው ሎን ሲያስረዳ ክፍለ ጦራችን ለግዳጅ ተንቀሳቅሶ በነበረበት በዚሁ ቀጠና ከበጌ የምድር ክፍለ ጦር የተለያዩ ብርጌዶች ጋር በመቀናጀት ከ500 በላይ የሚገመተውን የብልጽግና ጦር ከፊትና ከኋላ በመቁረጥ ማጥቃቱን አስረድቷል። ውጊያው ከረፋዱ 3 ሰዓት እስከ ምሽት 12 ሰዓት ድረስ ቀጥሎ ውላል ያለው አርበኛው የብልጽግና ሰራዊት ከ20 በላይ ሞርተሮችን ዲሽቃና ዙ23 እንደ ነፍስ ወከፍ መሳሪያ ቢጠቀምም የጀነራል ኃይሌ መለስና በጌ ምድር ክፍለ ጦር ሶስት ብርጌዶች በቆረጣ ሲመቱት እንደዋሉ የአውደ ውጊያ ውለውን አብራርቷል። ቀኑን ሙሉ በዋለው ውጊያ በርካታ ያገዛዙ ሰራዊት ሙትና እና ቁስለኛ ሆኗል ያለው አርበኛ አበበ መልኬ የደልጊና አለፋጣ ቁሳ አጠቃላይ ሆስፒታሎች በቁስለኛ መሞላታቸውን ገልጦ በፋኖ በኩል በውስን ኪሳራ የውጊያ የበላይነት መውሰድ እንደተቻለ አስረድቷል። የብልጽግና ሰራዊት ከባድ ቁስለኞችን ወደ ጎንደር ለመውሰድ ቢሞክርም ማለፍ እንዳልቻለም ታውቋል። በወጊያው የጀኔራል ኃይለ መለስ ክፍለ ጦር ልዩ ወርዋሪ ቃኝ ብርጌድ ሁለት የድሽቃ ምድብ ተኞችን ጨምሮ ሌሎች አህዶች የተሳተፉ ሲሆን ከበጌ ምድር ክፍለ ጦር ደግሞ አሸሽም ብርጌድ፣ ናዶ ብርጌድና ጣና ብርጌድ መሳተፋቸውን አርበኛ አበበ መልኬ አስረድቷል። በተለይም ናዶ ብርጌድ በደልጊ በኩል በጀልባ በመሻገር የብልጽግናን ሰራዊት ከጀርባው በማጥቃት ከፍተኛ ኪሳራ ማድረሱን ገልጿል። የጀኔራል ኃይለ መለስ ክፍለ ጦር ዋና አዛዥ አርበኛ አበበ መልኬ የውጊያ ውለውን በተመለከተ የሰጠውን ተጨማሪ ማብራሪያ እንደሚከተለው ሰምተን ወደ ተከታዩ ዜና ወጃችን እናመራለን። ያው በትናንትናው እለት ጠላት ያው በአንድ አቅጣጫ ከአምስት መኪና በላይ ጭኖ ነው መጥቶ የነበረው። አጋጣሚ እኛ ክፍለ ጦሩ ለግዳጅ ተንቀሳቅሶ ከበየም ብር ክፍለ ጦር ቀጠና ውስጥ ነው ያለ ነው እና በዛ ባለንበት ልዩ ስሙ ያሲን በተባለ ቦታ ላይ በጣቁሳ ወረዳ ስር የሚገኝ ነው። እሱ አቅጣጫ ከአምስት መቶ ሀይል በላይ ጭኖ ነው እኛ ያለንበትን ቦታ በከፍተኛ ሀይል ጥሶ ለመግባት እና ለመደምሰስ ጥረት አድርጎ የነበረው። ስለዚህ ይህንን በሚያደርግበት ወቅት ከጀርባ በየምድር ክፍለ ጦር አይሸሽን ብርጌድ እና ጣና ብርጌድ እንደገና በደልጊ የሱ ካምፕ በሚገኝበት በጀርባ ቆርጦ እንዲገባ ክፍለ ጦሩ ባደረገው እንቅስቃሴ መሰረት ከጀርባ የገቡበት ሲሆን ፊት ለፊት ላይ የመጣውን ጠላት ደግሞ የጀነራል ሀይል የመለሰ ክፍለ ጦር፣ የአማራ ፋኖ ልዩ ተወሯሪ የመረጃ ቀኝ ብርጌድ እና የጣና ብርጌድ ሻለቆች ና ሁለት የድሽታ ምግብተኞች ከሶስት ሰአት እስከ ምሽቱ አስራ ሁለት ሰዓት በዘለቀ ከባድ እጃ ሲደረግ ውሏል። ስለዚህ በዚህ እጃ ላይ አጠቃላይ ለውጃ ያሳለፈው ሀይል ከአምስት መቶ በላይ ሲሆን ከሰባት በላይ የሞተ አራት ቁስለኛ ሆኖ ከዚህ ምሽት ድረስ ተመልሷል። ከወገን በኩል አንድ ቁስለኛ ሆኗል ማለት ነው። በአጠቃላይ ከሀያ በላይ ሞርተሮችን ተጠቅሟል። በዚህም የንጹሃንን ቤት ንብረት፣ እንዲሁም የከተማ የነበሩ ህዝቦችን እና እንሰሶችን፣ ሌሎችን ሲጨፈጨፍ ውሏል ማለት ነው። እንዲሁም በደልጊ በኩል የገባው የበየምድር ክፍለ ጦር አይሸሽን ብርጌድ እና ጣና ብርጌድ ከተማው ድረስ ዘልቆ ወደ ሽካንዶ በመግባት እና ማነው ይቅርታ ብርጌት አስር የመከላከያ አባላትን ሲደመስስ አንድ ፖሊስ አባልን ከተማው ላይ በመግደል እንዲሁም ፖሊስ ጣቢያውን ሰርጎ በመግባት ከጥቅም ውጭ በማገየት ከሶስት ሰዓት በላይ ከተማውን በመቆጣጠር ልዩ ኦፕሬሽን ሰርቶ ወጥቷል ማለት ነው። ከዚህኛውም እንዲሁ በያሲን በኩል ቅድም የጠቀስኳቸው የጀኔራል ኃይለ የመለሰ አንድ ብርጌድ እና የበየምድር አንደኛው ብርጌድ የሻለቆች እና የዲሽካ ምድብተኞች በከፍተኛ ውጊያ ሲፋለሙት ውለው ማታ ሙትና ቁስለኛውን እያንጠባጠበ ወደኋላ እንዲመለስ ተደርጓል። በዚህም በተመለሰ ወቅት በአቅራቢያ የሚገኙ ወጣቶችን እንዲሁም የማህበረሰብ ክፍሎችን አጠቃላይ እየጋፈፈ እያፈነ ወደ ደልጊ እና ወደማይታወቅ ቦታ ይዟቸው ንጹሐንን እየደበደበ ይዞ ወደዋል ማለት ነው። ከዛም በደረሰ በኋላ እንግዲህ በደረሰን መረጃ አጠቃላይ ከካድሬው እና ከሚሊሻው ጋር ከፍተኛ ውዥንብር ውስጥ ገብቶ ሲናጋ እንደነበረ መረጃዎች ደርሰውናል። ጠላት ሳይሳካለት እንግዲህ በዚህ መልኩ ተመቶ ሙትና ቁስለኛውን እያንጠባጠ በመያዝ እስከ ዛሬ ጧት ድረስ ሆስፒታል ደልጊ በመግባት ቁስለኞቹ እየሞቱ እንደሆነ ነው መረጃዎች አሉን። ስለዚህ ነገም ከነገ ወዲያም ይህ ነገር እንደማይጠቅመው እንዲያው አይቀጡ ቅጣት ተቀጦ ተመልሱ። እኛም በዛ ልክ አሁን ዝግጅ እንደሆነ ነው። በመጨረሻም በተፈናቃዩ ፖለቲከኛ ጌታቸው ረዳ የሚመራው አንጃ አዲስ ፓርቲ ሊያቋቁም መሆኑ ታወቀ። በጌታቸው ረዳ የሚመራው አንደኛው የህዋት አንጃ ትግራይ ሊበራል ዲሞክራሲ ፓርቲ የሚባል አዲስ ፓርቲ ሊያቋቁም መሆኑ ታውቋል። ይህን ተከትሎ በአድዋው ቡድን ዘንድ ከፍተኛ ቁጣ ቀስቅሷል። በትግራይ በአዝጋሚ መፈንቅለ መንግስት ከሥልጣኑ የተነሳው በአቶ ጌታቸው ረዳ የሚመራው ቡድን ከህወሓት የተከፈለውን የራሱን አንጃ ይዞ አዲስ ፓርቲ ሊያቋቁም መሆኑ የደብረ ጽዮን ቡድንና ማህበራዊ መሰረቱን በከፍተኛ ሁኔታ አስቆጥቷል። የጌታቸው ረዳ ቡድን አዲስ የፖለቲካ ፓርቲ ለማቋቋም በሂደት ላይ መሆኑ ይፋ ከሆነ በኋላ የአድዋው ተገንጣይ ቡድንና ደጋፊዎቻቸው ከፍተኛ ቁጣ ማሰማታቸውን ቀጥለዋል። ጉዳዩን ብሔራዊ ክህደት ሲል የገለጸው የደብረ ጽዮን ዋንጃ በአውራጃዊነት በተበጣጠሰው የትግራይ ፖለቲካ ውስጥ አጀንዳው ለአብይ አህመድ ትልቁ የመጫወቻ ካርድ ሆኖ በመታየት ላይ ነው። ይህ አዲስ በምዝገባ ሂደት ላይ የሚገኘው የፖለቲካ ፓርቲ በሊበራል ዲሞክራሲ ጽንሰ ሀሳብ የሚከተል መሆኑን የተናገሩት የጌታቸው ረዳ ቡድን አባል የሆኑ አመራር ትግራይ ሊበራል ዲሞክራሲ ፓርቲ በማለት ለመጠራት መወሰኑን ለቢቢሲ አማርኛ ተናግረዋል። የጌታቸው አንጃ አባል የሆኑት አመራሩ አክለውም ይህ ስም የፖለቲካ ፓርቲውን ለመመስረት በእንቅስቃሴ ላይ ባሉ ሰዎች የተመረጠ እንጂ ከምርጫ ቦርድ እውቅና ስላላገኘ ጉባኤ ሲካሄድ ሊቀየር ወይንም ሊሻሻል ይችላል ብለዋል። በሁለት ተከፍሎ እርስ በርሱ ሲካሰስ የቆየው ህወሓት የኢትዮጵያ ምርጫ ቦርድ ባስቀመጠው ቀነ ገደብ ጉባኤ ማካሄድ ባለመቻሉ ከፓርቲነት ሊሰረዝ እንደሚችል ቦርዱ ማስታወቁ ይታወሳል። ከሁለት ሳምንት በኋላ ማለትም ከግንቦት አምስት በኋላ ከፖለቲካ ፓርቲ አባልነት መዝገብ የሚሰረዘው የደብረ ጽዮን ዋንጃ ዋነኛ ማህበራዊ መሰረቱ አድዋ ሲሆን የህወሓት ጀኔራሎችና ታጣቂዎችን የማዘዝ ወታደራዊና ፖለቲካዊ መሪነት አለው። ከህጋዊ ፓርቲነት የመሰረዝ አደጋ የገጠመው የደብረ ጽዮን ዋንጃ በቀጣይ ወደ ጦርነት ሊያመራ እንደሚችል ጥርጣሬ ያላቸው አካላት እንዳሉ ሁሉ በዓለም አቀፉ ማህበረሰብ አደራዳሪነት ዳግም ሊመዘገብ እንደሚችል የገመቱም አሉ። የህወሓት መሰረዝ ስጋት የፈጠረባቸው በአቶ ጌታቸው የሚመራው የህወሓት ማዕከላዊ ኮሚቴ አባላት ከሳምንታት በፊት ባወጡት መግለጫ በአድዋው ቡድን በደብረ ጽዮን ለሚመራው አንጃ በጋራ ጉባኤ ለማካሄድ ጥሪ አቅርቦ የነበረ ቢሆንም የህወሓት ጀኔራሎችንና ታጣቂ ቡድኑን በስሩ የያዘው አንጃ ለጌታቸው ቡድን በጎ ምላሽ ሳይሰጥ መቅረቱ ይታወሳል። ይህ ውጥረት የደብረ ጽዮን አንጃ ወደ ጦርነት ለመግባት ፍላጎት እንዳለው አመላካች ነው የሚሉ ወገኖች የህወሀት ህጋዊነት ማብቃት የአዲሱ ጦርነት ምዕራፍ ሆኖ ይታያል ብለዋል። እንዲህም ሆኖ አዲሱ የጌታቸው ረዳ ቡድን ፍላጎቱ የህወሀት የፖለቲካ ዓላማዎችን ለማሳካት የሚያስችል አዲስ የፖለቲካ ፓርቲ መመስረት በመሆኑ አዲሱ ፓርቲ የአማራ ታሪካዊ ርስቶችን የኔ ናቸው የማለት የግዛት ተስፋፊነት እንዳለው ከወዲሁ ተጠቁሟል። የፓርቲው ህገ ደንብና ፕሮግራም ረቂቅም የትግራይ ግዛታዊ አንድነት በሚል ሽፋን የአማራ ህዝብ ታሪካዊ ርስት የሆኑትን ራያ አበርገሌ ወልቃይት ጠገዴና ጠለምትን የራሱ አካል አድርጎ የሚቆጥር መሆኑን የጠቆሙት ምንጮች አዲሱ የጌታቸው ረዳ ፓርቲ በፕሮግራም ደረጃ ታጣቂ የሌለው ህወሀት ማለት ነው ሲሉ ገልጸውታል። ክብራትና ክብራን ቤተሰቦቻችን ለዕለቱ የተሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን እንዲደርሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችንን ሰብስክራይብ አድርጉ በተሳትፎም የትግል ሚዲያው እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ሳተላይት ቴሌቪዥን ከሐቅ ጋር